እነው የሆይነር ጋይስ ወደ አክሱም ማርያም ጽዮን ተመልሼ መጥቻለሁ። ይኸው ሀምሳ ሺህ ብር ይዣለሁ። ብር ለመስጠት ነው ፍላጎቴ። ጓደኛ አትራኖስ ሆቴል ባለቤት በጣም አመሰግናለው። እንግዲህ የምናግዛቸው ሰዎች በጣም ብዙ አሉ ብሎ እንደምታይ ብሩ አምጥቶልናል ማለት ነው። አዲስ አዲስ ብር ነው የሚላቸው። ስለዚህ እንውረድና ናፒ እናሳያቸው። ከዛን ጀምራ ከዚ አካባቢ አንድ ዝም ብዬ ሁለት ሁለት ላውጣ

ንርጋጋ አይ ንርጋጋ። አንዴ አንዴ። እርጋታ እርጋታ እርጋታ እርጋታ። አንዴ አንዴ አንዴ አንዴ። በዛር መስጠት አንዴ። እስኪ ቁሙ ቁሙ። እናቶች አንዴ። እናት ቆይ ቆይ ቆይ ቆይ ቆይ። በቃ ወዲና ወዲና ወዲና። እዚህ ጋር እሷን በደንብ አርገንሳል። እናት እንዴት ነሽ? ሰላም ነው? ምንድነው የምትሰሪ? ይሄን ነው የምትሰሪው? በወር ስንትሰሪ ያለሽ? ምንም ሰርተሽ ታውቂያለሽ? እሺ፣ ይኸው ለአንቺ ይዘውልሽ መጥቻለሁ። ይኸው ለአንቺ ነው ይሄ። በቃ ድጋሚ በደንብ ተጠንቀቂ፣ እሺ? ሰው ልጆች አሉ ልስጣቸውና፣ አደብቂው፣ አስገቢ አስገቢ። በቃ

ችግር የለውም። ተረጋጉ። አንዴ አንዴ አንዴ አንዴ አንዴ። ተረጋጉ፣ ተረጋጉ። አንዴ፣ ተረጋጉ። በእናታችሁ ተረጋጉ።